በመጪው ነሐሴ ወር በሪዮ ዴ ጀኔሮ በሚካሄዱት የኦሊምፒክ ጨዋታዎች የዩናይትድ ስቴትስን የማራቶን ቡድን የሚመራው የአርባ አንድ ዓመቱ ኤርትራዊ አሜሪካዊ መብ ክፍለዝጊ ነው። በሳንዲያጎ ካሊፎርንያ፣ ልምምድ በማድረግ ላይ ሳለ የአሜሪካ ድምጿ ኤሊዛቤት ሊ አነጋግረዋለች። ለመሆኑ ከኤርትራዊ ስደተኝነት ወደ ዩናይትድ ስቴትስ ዜግነትና ምናልባትም የአዲሱ ሀገሩ የተከበረና ብርቱ አትሌት እንዴት ሊሆን ቻለ? መብርሃቶም ክፍለዝጊን አሜሪካውያኑ እያቆላመጡ ነው የሚጠሩት፣ መብ እያሉ። ኤርትራ ሳለ የነበረውን የኑሮ ሩጫ እንኳ ብንቀንስ ሥራዬ ብሎ የሮጠው ርቀት ዓለምን ከአራት ጊዜ በላይ የሚያዞር ነው። ሩጫው አሁንም ቀጥሏል። መብ ክፍለዝጊ ከዚህ በፊት በሶስት የኦሊምፒክ ውድድሮች ተሳትፎ በ2004 ዓ ም በአቴንስ በተካሄደው ውድድር የብር ሜዳሊያ ተሸላሚ ሆኗል። መብ በሪዮ ኦሊምፒክስ ሜዳሊያ ካገኘ በአሜሪካ ታሪክ በዕድሜ ትልቁ የኦሊምፒክ ማራቶን ሯጭ ይሆናል። አሜሪካውያን ቴዲ አፍሮ የላቸውም እንጂ እንዲህ ብለው ያዜሙለት ነበር። መብ ክፍለዝጊ ሩጫ የጀመረው የመጀመሪያ ደረጃ ተማሪ ቤት ሳለ እንደሆነ ይናገራል። አንድ ማይል በአምስት ደቂቃ ከ20 ማይክሮ ሰከንድ ገደማ ሮጥኩና በትምህርቴ ያገኘሁ አንድ ቲሸርትና ጎበዝ በርታ የሚሉ ምስጋናዎች ጎረፉልኝ። በቃ ያኔ አይናፋር የነበርኩት ልጅ ጥላዬ የተገለጠ። በወቅቱ የትውልድ ሀገሩ ኤርትራ በጦርነት ላይ ስለነበረች እንዲህ አይነት የሩጫ ድል ህይወቱን የመለወጥ እድሉ አነስተኛ እንደሆነ ይናገራል ትምህርት ቤት የመሄድ እድሎች ጠባብ ነበሩ በመላ ሀገሪቱ የሚታየው ወታደሮች ሲንቀሳቀሱ ነበር የተቀበሩ ፈንጂዎች ሜዳ ተራራውን ሞልተው ስለነበር ኑሯችን የከፋ በተለይ ደግሞ ልጆች ለማሳደግ አስቸጋሪ ነበር በምርጫ ስላልሆነ በአንድ አካባቢ የምትወለደው የኔጣ ይሆነ ለዚህ ነው ቤተሰቤ ሀገር ለቆ የተሰደደው። በዩናይትድ ስቴትስ በርካታ እድሎች ቢኖሩም ለመብና ቤተሰቡ ኑሮ ቀላል አልነበረም። ቋንቋው የተለየ በመሆኑ ራሴን ለመግለጽ ይቸገር ነበር። ዝምተኛና ጭምት ያደርግሃል። የምታስበው ነገር ጠፍቶ ሳይሆን ቃላት ያጥሩሃል። እንዴት ልናገረው ያልክ ስታስብ በቃ ሳይታወቅህ ለረጅም ጊዜ ጸጥታን መምረጥ ትጀምራለህ። ቦብ ላርሰን የመብ ክፍለ ዝጊ አሰልጣኝ ሆነው ለ20 ዓመታት አብረው ሰርተዋል። የተዋወቁትም ላርሰን የዩኒቨርሲቲ ኦፍ ካሊፎርኒያ የስፖርት አሰልጣኝ ሳሉ ነው። ለመብ ነጻ ሙሉ የትምህርት ዕድል የሰጡትም ላርሰን ናቸው። ምክንያታቸውን ሲያስረዱ መብ እጅግ ጽኑ ባህሪ ስለነበረው ነው ይላሉ። ታፍ ሰርከምስታንስስ ቢይንግ ኢን ላርጅ ፋሚሊ በጣም ልዩ ሰው ነው። ያደገበት አስቸጋሪ ሁኔታ ያበረታው ይመስለኛል። ዩናይትድ ስቴትስ ውስጥ ደግሞ ብዙ ልጆች ባሉበት ቤት ስላደገ በተለይ በሩጫው በየጊዜው ሲተጋ በአንዳንድ የቤተሰቡ አባላት መካከልም አጉረምረም ነበር። በየስፍራው እየሄደ ይሮጣል፣ ባገኘበት ዘመድም ጓደኛም እየፈለገ ያድራል። ባጭሩ ቤተሰቡን የሚገልጸው ጽኑ የሚል ቃል ነው። አሰልጣኝ ላርሰን ስለ መብ ሲናገሩ ጫናን የመሸከም ብቃት ያለውና ብርቱ ስለሆነ ማራቶኖችን የሚያሸንፈው በዚህ ጽናቱ ነው ይላሉ። ሂስ ወን ኒውዮርክ ሂስ ወን ቦስተን ኖበዲ እስ ደን አይደን አን ኦሊምፒክ ሜዳል ላይ ከአምስት ዓመት በፊት የኒውዮርክን ማራቶን አሸንፏል። የቦስተን ማራቶንን ደግሞ ከሁለት ዓመት በፊት በድል ተወጥቷል። እነዚህን ውድድሮች አሸንፎ በተጨማሪ የኦሊምፒክ ሜዳሊያ ያከለ ሯጭ የለንም። መብራቱ የቦስተን ማራቶንን ያሸነፈው በውድድሩ ፍጻሜ መስመር ላይ አሸባሪዎች ጥቃት ባደረሱበት በዓመቱ ነበር። የቦስተን ማራቶንን አሸንፎ የመጨረሻ መስመሩን ሲያቋርጥ የተሰማው ደስታ ከኦሊምፒክ አሸናፊነቱ የላቀ እንደነበር ይናገራል። I could feel that was a plateau of my career and I was meant to be on this earth to be a runner to help others influence in a positive way. የሩጫ ህይወቴ ታላቅ የደስታ ቀን ነበር። በዚህች ዓለም በሩጫ ብርታትና ጽናት ሌሎችን በበጎ መልኩ ሲያንጽ መመልከት ደስ ይላል። የመብ ክፍለ ዝጊ የቦስተን ድል ብዙ ክብረ ወሰኖችን ሰብሯል። አሜሪካዊ የቦስተን ማራቶንን ካሸነፈ ሰላሳ አንድ ዓመታት ተቆጥረው ነበር። በሽብር ጥቃት የደረሰባት ቦስተን አሜሪካዊ ሲያሸንፍ፣ ቦስተን ስትሮንግ እንደ ቦስተን ብርቱ የሚለውን የጽናት ቃል አጠናክሯል። መብ በሪዮ ኦሊምፒክስ ሌላ አዲስ ፈተና ከፊቱ አለ። ክብርም ከዚህ ቀደም ያልተመዘገበ ወሰንም በማራቶን ብቻ ሳይሆን በሌሎች ስፖርቶችም ጭምር በአርባ አንድ ዓመቱ ሜዳሊያ ካጠለቀ በዕድሜ ትልቁ አሜሪካዊ ባለ ኦሊምፒክ ተሸላሚ ይሆናል። ይቅና መብ